ጎንደር የእናት ቤት ናት ማለት፣ የደጋጎች መኖሪያ ጎንደር። በጣም ህዝቡ ስምትለኝ ባያት ባያት ማልጠግባት። ነጋሽዬ ነጋሽ በዳዳ አገሩን የማይጎዳ ይላል። የማርያም ወርቅ በትክክል እንኳን እግዚአብሔር ለቤቷ። በቃ እንግዲህ ጎንደር ብዙ ጊዜ መታል። በጣም ብዙ ጊዜ እንደመጣ ቃለው። እና ጎንደርን ሰው ሳያቃት የሚናፍቃታል እያወቀም ፍቅሩ ይበረታበታል እና በነጋሽ ወዳዳ ጎንደር እንዴት ናት? ጎንደር የእናት ቤት ናት ማለት በቃ ብትመጣ ታርፍበታለህ፣ ታዝንበታለህ፣ ትደሰትበታለህ። ኦርቶዶክስ ሆነ ስትመጣ ትከበርበታለህ፣ ሀገር ሆነ ስትመጣ ደግሞ ተነግስበታለህ። እና ሀገር ማን ናት ካሉ ጎንደር የሀገር መልክ ስለሆነች ነው እና እኔ እወዳታለሁ። የእውነት ወጣቶቿ አባቶቿ በምርቃት የተንቆጠቆጡ ህዝቡ ምን ልልህ እንደምችል አላውቅም። እና ከልክ በላይ ነው። በቃ ጎንደር ጎንደር ናት። ህዝቡ ያስደንቃል። ለራሱ የተደረገለት እስኪመስል ወንድም አለም ጋሼ እያለ እያስተናገደ ለሊቱ ሙሉ እየቆመ ለቤተ ክርስቲያን ዋጋ የሰጠ ድንቅ የሆነ ወጣት በእውነት ኮርቼ ባቸዋለሁና ስንትዋ ወዬ ጎንደር ለመጀመሪያ ጊዜ ነው። ጎንደር ኦልሞስት ከአሁን ጋር ወደ አምስተኛ ጊዜ ነው ስመጣ አምስትና ከዛ በላይ ነው የመጣሁትኝ። እንግዲህ ይሄ ደግሞ በዋናነት ይሄኛውን ትንሽ ለየት የሚያደርገው ከሌሎች ጎንደር ከተማ ላይ ላለች የማርያም ቤተክርስቲያን የገቢ ማሰባሰቢያ መርሃ ግብር ላይ ከበረከቱ ለመሳተፍ መገኘቴ ነው። እሺ ጎንደርን ጠቅላላ አርገህ እስኪ በአንድ ቃላት ግለጽ ብትባል ጎንደር ላንተ ምን አንድ ቃላት አይገልጸውማ፣ ማርያምን። ብዙ ቃላትም ተገጣጥሞ ጎንደርን ሊገልጿት አይችሉም። እና በትንሹ ስገልጻት የደጋጎች መኖሪያ የደጋጎች መኖሪያ፣ ደግ ሀገር አዶን ነው። እንዴት ያንሳል? እና ምንድን ትበልኝ? አሳነሰ ተብዬ ደግሞ እንዳልወቀስ በቃ የደጋጎች መኖሪያ ጎንደሩ። ብዙ ነገር ብዙ ነገር። እናመሰግናለን። እኔም አመሰግናለሁኝ ለመላው ጎንደር ውስጥ ላሉት የጎንደር ነዋሪዎች ወደ ውጭም ላሉት ሁሉ እግዚአብሔር ያክብርልን እግዚአብሔር ይስጥልን። ትመቻላችሁ። ጎንደር የመጀመሪያ ነው ሳድርበት ምናምን ው አለፍኩበት፣ እንጂ የመጀመሪያ ነው ሳድርበት ያው የመጀመሪያ ማለት ይቻላል። ብዙ ሰዎች ጎንደርን ሳቋት ይናፍቋታል፣ ከመጡ ዋረ ደግሞ በጣም የመጨረሻ ይወዷታል። እና እስኪ ጎንደርን ግለጻት። ጎንደር በጣም ህዝቡ ማይረሳ ሬስፖንሲቢሊቲ ነው የሚሰጥ። በጣም ማክበር ይችልበታል። እግዚአብሔር በሚያውቀው ጎንደር የመጣ ነው እኛ አገልግሎት ነው እየተደረገልን፣ አቀባበል ግን የሆነ ተአምር ነው። ከሌላ ዶ ከመጠን በላይ ሲሆንብህ የለም፣ እንደዚያ ነው የተደረገው። እና በጣም ደግሞ እስካሁን እየገረመኝ ያለው ልክ እንደ እኔው አይነት ፍንዳታ ወጣት እግሬ ላጥቦ ካጠበ በኋላ ስሞ እቃዎች በጤ ሊቆርጠው ማለት ነው ሳሞ ሳሞ በጣም ይገርምኛ አውርቻለሁ። እና በአጠቃላይ የጎንደር ህዝብ እንደውም እንደሰማ ነውም አይደለም፣ ከዛም የባሰ ነው። ማስተናገድ ይችላል፣ መንከባከብ ይችላል፣ መውደድ ይችላል፣ ማክበር ይችላል። በአጠቃላይ ጎንደሬዎች በእውነት ከልብ አድርጌ ነው ማመሰግናቸው። ወድጃቸዋለሁ፣ በጣም ነው መስደሙዋ። ተመስጫለሁ። ሁሌ የምትናፍቀኝ ሽምትለኝ ባያት ባያት ማልጠግባት ጎንደር አየሃት? ጎንደር ብዙ ጊዜ መጥሀል። ምን ያህል ጊዜ መጥሀል? ከስድስት ከሰባት ጊዜ በላይ መጥቻለሁ። በቃ መጀመሪያ ያየኋት ቀን የተሰማኝ ደስታ አሪፍ፣ በጣም ደስ ሲል ነበረ። እና ጎንደርን ምንድን ነው ልክ ስለ ጎንደር የሚነገርህ ነገር አለ፣ እሱን ነው የምታገኘው። ጎንደርን ብዙ ሰው ሳያቃት ይናፍቃታል። ስለ ጎንደር ሲነገረው በጣም ብዙ ነገሮችን ያስባል። እና ጎንደር እናንተ እንደ አርቲስትና ቃላት እንደማያጣ ሰው ጎንደር ምንድን ነው የምትላት? ይከብዳል። ሳታቃትም ትናፍቃታለህ፣ አውቃትም ትናፍቃታለህ። ጎንደር የመጀመሪያ ነው የመጀመሪያ ነው። በጣም በሚገርም ሁኔታ ጎንደርን እንዴት ያት እስኪ ልደት ነገርን ቢሉ ሰዎች ጎንደርን እንዴት አያት ግለጻት እስቲ ይሄ ያለ አይደለ። ስታነበው የነበረውን መጽሐፍቶች ላይ ስታነበው በብዙ ነገር ስሰማ የነበረው የነበረውን የኢትዮጵያን ታሪክ ፍንትው አድርጎ ቁጭ አድርጎ የሚያሳይ ሀገር ነው። ከነገስታቱ ጀምሮ እያንዳንዱ ነገር ኢትዮጵያዊነትን በጣም አብዝቶ አጉልቶ የሚያሳይ ሀገር ነው ጎንደር እና የህዝቡ አቀባበል ፍቅር፣ እያንዳንዱ ነገር፣ ክርስትናው ምን ከየትኛው ጀምሮ ምልል እንደምችል አላቅም። በጣም ደስተኛ ነኝ። ጎንደር በጣም ልዩ ናት፣ በጣም ልዩ ናት። በባህላዊም ነገር፣ በሃይማኖታዊም ነገር፣ በታሪክም በብዙ ነገር በጣም ብዙ ነገር ያለበት ቦታ ነው። በጣም ደስ ይላል። ብዙ ቦታ አብረን ሄድናል። በጣም ብዙ ሰዎች አቀባበል አድርገውልናል። የጎንደር ሰዎች የተቀበሉን አቀባበል ምን አይነት አቀባበል ነው? እኔ የጎንደሩ አቀባበል ከየትኛውም ቦታ ሄድኩባቸው ቦታዎች፣ የጎንደሩ አቀባበል ከኤርፖርት ጀምሮ መሀል ከተሞን ያ ሁሉ ህዝብ ወጥቶ ያ ሁሉ መኪና ተሰልፎ ምን በቃ እንደታየ ነው እና በጣም ይለያል እና ይሄ ለሰው ያላቸውን ፍቅርና አክብሮት የሚያሳይ ነው እና ይሄ ደግሞ የኢትዮጵያዊነት መገለጫ ነው።